ሰላም ጤና ይስጥልን ሊስትሮ ሚዲያ ተከታታዮቻችን፣ እንደምን አላችሁ? እኔ ትዕግስቱ ነኝ። ዛሬ በዚህ ቪዲዮ ይዘንላችሁ የመጣ ነው። እንግዲህ በቀደም በተለቀቀው ቪዲዮ ላይ እንደገለጽኩላችሁ ከተማችን ላይ በጣም ብዙ የአቪየሽን ካምፓኒዎች አሉ። አሁን እያለፍን ያለነው በኤርባስ ማምረቻው ድርጅት ነው፣ መገጣጠሚያው ድርጅት ነው። ግን እኛ እየሄድን ያለነው ወደ አይሮስፓሲያል ነው። አይሮስፓሲያል ያው ልክ እንደ ናዛ አይነት ካምፓኒ ቱሉዝ ውስጥ አለ። ያው ወደ መንኮራኩር የሚመነጨቁበት ሳይሆን ስለ አለው ፕሮሰስ የሚያስረዱበት ድርጅት ነው። እዛ እሱ አብረን እንጎበኛለን። አብራችን ቆዩ። አሪፍ አሪፍ ነገሮችን እኔ ያየኋቸውን ወደ እናንተ አሳያቸዋለሁ። አሁን ግን እያለፍን ያለ ነው በኤርባስ ካምፓኒ ነው። ይሄኛው የምታዩት የማስጎብኛው ፓርት ነው። እሱንም አንድ ቀን ውስጥ ገብቼ አሳያችኋለሁኝ ግን ያው እዚህ በወረፋና በቀጠሮ ብቻ የሚታለፍበት ቦታ ስለሆነ ወረፋ ያገኘሁት ለረጅም ጊዜ ነው። ጊዜው ሲደርስ አሳያቸዋለሁ። እዛ ጋር በቅርበት የምታዩት እንግዲህ ኮንኮርድ ናት። ኮንኮርድም ያው በአሁን ሰዓት ላይ አገልግሎት የለችም፣ ግን ትጎበኛለች። እሷ ነው ማሳያቸዋለሁ። እንግዲህ ይህን ይህን እያለን እንቀጥላለን። እስከዛ መንገዳችን ላይ ነን ያለ ነው፣ እሱን ተከታተሉ። የሊስትሮ ሚዲያ ተከታታዮቻችን እንግዲህ በአሁኑ ሰዓት የምንገኘው ላሲቴ ደስፓስ ቱሉዝ ላይ ነው። ያው ቱሉዝ የምትገኘው ሳውዝ ፍራንስ ነው። ያው እኔ የምኖርባት ከተማ እኔ የምኖርባት አገር ለረጅም ጊዜ የተቀመጥኩባት ከተማ ይናት በጣም ወዳት ብዙ የህይወት ታሪክ ያለኝ ከተማናት። እና እኔ ከተማ ላይ ያው ሲቴ ደስፓስ አለ ስለ ጨረቃ ስለ ፀሐይ ግንዛቤን የሚሰጥ ብዙ ማስረጃዎችን የሚሰጠን ቦታ ነው። እንግዲህ ውስጡን አብረን ሄደን የምንመለከት ነው የሚሆነው። እኔ ጥሩ ጊዜ እንደማሳልፍ ተስፋ አደርጋለሁ አብራችሁኝ። እንግዲህ እንደምታዩት በውስጡ በጣም ብዙ ነገሮች አሉ። በቂ ጊዜ ካገኘን ሁሉ ነው የምናያለን። አይ ቲንክ እኔ በጣም ከዚህ በፊት መጥቼ ስለማቅ በጣም ኢንተረስቲድ የሆኑ ቦታዎች አሉ። ስለ ጨረቃ በደንብ የሚያሳዩበት ብዙ ክፍሎች አሉ። ግን ክፍሎቹ ውስጥ ሲኮን ያው ካሜራ ክልክል ነው። የቻልነውን ያክል ለመያዝ እንሞክራለን ግን አውትሳይድ ያሉትን ነገሮች ለማሳየት እንሞክራለን። እናሳያቸዋለን፣ በሚገባ እናሳያቸዋለን። ከዛ በተረፈ ግን ያው ውስጥ ያሉትን በተሻለ መጠን ካሜራ ደብቀን ለመቅረጽ እንሞክራለን እንጂ ክልክል ነው። ግን እንደምታዩት በጣም ብዙ የሚታዩ ነገሮች አሉ። ያው እድሉ ያላችሁ ሰዎች ካላችሁ ፍራንስና አካባቢ የምትገኙ መታችሁ ብታዩት የሚመከር ቦታ ነው። በጣም ደስ የሚል እና ብዙ ግንዛቤን የሚሰጥ ቦታ ነው እንግዲህ እንግዲህ ያው እንደምታዩት ሲቴሌስ ፓስ ለመግባት 29 ብር በሰው ይቀበላሉ። እኔና ካሜራማኔ 2929 ብራችን ዱቅ አድርገን ልንገባ ነው። ወደ ውስጥ አብረን እንግባ።

ደስፋ ወደ ሱ ገብተናል ሲ ደስፋ ስንገባ፣ ያው ዚጋ በሰፊው ፕላኑን አድርገውታል። እኛ ከቀኑ 15 ሰዓት ማለት በኢትዮጵያ አቆጣጠር ከቀኑ 9 ሰዓት ነው። ሲቴ ደስፋ የመጣ ነው። አይ ቲንክ ጊዜ ኖሮን ሁሉንም እናሳያችሁ ከሆነ እናሳያችኋለን። አሊያንግም ቶሎ ገረፍ ገረፍ እያደረገን የቻለውን ያክል ለማየት እንሞክራለን። ግን ያው በደንብ ለማሳየት እንሞክራለን። ይሄ ነው ፕላኑ እንግዲህ በጣም ትልቅ ግቢ ነው። እንግዲህ ሁሉንም ለማየት እንሞክር። እዚህ ጋር ስንጀምር እ ያው ቁጥር ቁጥር ሰጥተዋቸዋል። እዚህ ጋር ለዛሬ ላይ ምንም አላደረጉበትም። በሚቀጥለው ላይ ግን ወደ እኔ በመምጣት ኔል አምስትሮንግ ለመጀመሪያ ጊዜ አሜሪካዊ ወስዶ ጨረቃ ላይ ያስቀመጣት ሮቦት ናት። እንደምናነበው ከሆነ እዚህ ጋር እንደምታየው ከማሽኗ ላይ እዚህ ላይ እንደምናየው ከማሽኗ ላይ ወርዶ መጀመሪያ ጨረቃ የረገጠባት ነው። የሚገርም ነው። 77 ደቂቃ 77 ደቂቃ ጨረቃ ላይ ነበር፣ ነው የሚሆን ሰነሰ የሚሆነው ያ ፕሮግራም አፖሎ በተባለው ጉዞ ላይ እንግዲህ የመጀመሪያውን ባንዲራቸውን ወስዶ ጨረቃ ላይ የሰኩት አሜሪካኖች ናቸው። የሚገርም ነው። ያው እንግዲህ እንደምታዩት ሁሉም የየራሱን ማሽን ወስዶ ጨረቃ ላይ አስቀምጧል። እዚህ ጋር የምናየው ደግሞ አይ ቲንክ የቻይና ማሽናት ጨረቃ ላይ በስንት ዓመተ ምህረት እንደወሰዷት ምናምን ኢንፎርሜሽኑ አላየንም። እንግዲህ እንደምታዩት እኛም ከእናንተ እኩል እየጎበኘን ነው። አራት በመጣም ይህን ሁላ ነገር አላየውም ነበረ። ኦኬ፣ ይህኛው 2018 ነው። 2018 ቻይና እንግዲህ ጨረቃ ላይ ተገኝታ ነበር ማለት ነው። ተገኝታ ይህን ማሽኗን አስቀምጣለች ማለት ነው። ምን ገባበት ሩም እንግዲህ በስሪዲ ማሽን በፊት በስሪዲ ነው፣ አሁን አሁኑን አላውቅም። አርገው ጨረቃ ላይ እኛ ራሳችን ማለት ነው ጨረቃ ላይ እንደተገኘን አድርገው በጣም የሚገርም ሳንሴሽን የሆነ አቀራ ባቀራረብ እኛ ራሳችን ጨረቃ ላይ እንደተገኘን አድርገው የሚያሳዩበት ሩም ነው። ገብተን አብረን እናያለን። አሁን ጨረቃ ላይ ነው ያለነው። እንግዲህ እንደምታዩት ያው አሁን ሰዓት ላይ ጨረቃ ላይ የምገኝ አይነት ስሜት እስኪሰማኝ ድረስ ጨረቃ ላይ ያለው ነው የመስለው። እንደምታዩት ወለሉ የጨረቃ ነው። ድቅን ድፍረቱ ኖሮ እና እድሉን አግኝተን ጨረቃ ላይ እንደዚህ ለብሰህ ምናምን የምንሳፈበትን ቀን ነው አልኳቸው። እኔ የምናፍቀው እንደው የሰው ልጅ በጣም የሰው ልጅ ድፍረት አንዳንዴ በጣም ይደንቀኛል። እንግዲህ ያለንን ስፔስ ተጠቅመን ጨርሰን በሚመስል ሁኔታ ሰዎች ጨረቃ ላይ እየሄዱ አንዳንድ ነገሮችን ያደርጋሉ። ይሄ ግቢ ደግሞ እሱን ያሳያል። ታዩት አሁን የምንገኘው እግሩ ስር በቃ እግሩ ስር ነው ያለ ነው፣ ሮኬቱ እግር ስር ነን ያለ ነው እንግዲህ በእንደዚህ አይነትና ተመሳሳይ ሮኬቶች ናቸው የሰው ልጅ ወደ ጨረቃ የሚሄደው። አሁን ውስጡ ገብቼ እንግዲህ ያሳያቸዋል። ውስጡ ገብቼ በቃ ሮኬቱን በቃ ልመነጭቀው ነው በሚለው ማለት ነው። እንግዲህ ዩ ካን ኢማጂን አስባችሁታል። እሱር ነኝ ያለሁት አሁን እንደምታዩት በጣም ቂጥ ውስጥ ነኝ። አሁን እንደምታዩት ውስጡ ገብተናል። በጣም ብዙ ህጻናቶች በሚገርም ሁኔታ ቤተሰቦቻቸው ይዘዋቸው መጥ አንስፒሬሽን እንዲሆኑም ነው መሰለኛ አላውቅም። ሰፋ ይሄ ህጻናቶች ነው ይሄ ህጻናቶች መጫወቻ አለመሰለኛ እንግዲህ ማይክል ቶንጊ እና ጃምፒየር በ1992 አይቲንክ ጉዞቸውን ወደ ጨረቃ ላይ አድርገው ነበረ። እዚህ ጋ ትንሽ በቴሌቪዥን እንደምታዩት ከመሄዳቸው በፊት ግን በጣም ትሬን ያደርጋሉ። ምድር ላይ ያሉ ነው በጣም ብዙ ትሬን የሚያደርጉት ምን ያክል ሬዚስት እንደሚያደርጉ ምናም ከመሄዳቸው በፊት በጣም ብዙ አይነት አንተን ሲሆነ ስፖርት ያሰሯቸዋል ውሃ ውስጥ በጣም ብዙ ቆይታ እንዲያደርጉ ያደርጓቸዋል ምናምን ይሄ ፓርት እሱን የሚያሳይ ነው

የሚገርም ነው ይሄ። አይ ቲንክ የኛውን ማሽን የላኩት እዚህ ጋ እንደማነበው ከሆነ ሚክሮ ፕሬዘንታ ላቦራቶሪ የህክምና ውጤት ፍለጋም፣ መንኮራኩር ጨረቃ ላይ እንደሚሄዱ ፕላኔት ላይ እንደሚሄዱ አላቅም ነበር። እዚህ ጋ እንደሚያሳየን ከሆነ እንደዛ ነው የሚለው። በ1995 ነው የቅርብ ጊዜ ነው። የቆዩም ስላሉ እነሱ ነው የምናያለን። በጀርባ ነበር በዛ በኩል ነበር ነው። እንደዚህ እንደምታዩት ማለት ማሽኖች አሉ። ምንድን ነው ብላችሁ እንዳጠይቁኝ ማቃ ነገር ምንድን ነው ብላችሁ እንዳጠይቁኝ፣ ከቱሪስት ጎረቤቶቻችን እንደሰማ ነው። እንደምታዩት እዛ በርቀት እንደምናየው የሙዚቃ መሳሪያዎች አሉ እና የሙዚቃ መሳሪያዎቹ ምንድነው ዚግ የሚያደርጉት እዛ በሄዱበት ሰዓት የሙዚቃ መሳሪያም እንደሚጫወቱ ነው። እንደምታዩት የቤተሰባቸውን ፎቶ ይዘው ነው የሚሄዱት። እስኪርቶ አላቸው ትንሽ የቦርሳው ላይ ይጠቀማሉ። ብቻ እነዚህ ነገሮች ፎር ሪል የእውነት በሄዱበት ጊዜ የሚጠቀሟቸው ነገሮች ናቸው እና የምሰማቸውም ንግግሮች አሁን አልፎ አልፎ ጣልቃ የሚገቡት ሪል ስፔስ ላይ ሄዶ ሰዎቹ የተነጋገሩት ንግግር ነው። የተለያዩ ውስጥ ታያቸው አይታያቸው አላውቅም፣ እንጂ የተለያዩ ማቴሪያሎች አሉ። አዲግ ማሽን አለ፣ ሪሞት ኮንትሮሉ ምን እንደሚሰራ ትንንሽ የቴሌቪዥን ስላላቸው በሚደንቅ ሁኔታ ብዙ ይዘው የሄዱት ነገሮችን ያሳያሉ። እንግዲህ እንደምታዩት አሁን እየወጣን ነው። ከወጣን ኦልሞስት ከመንኩራኩሯ ከ እንግዲህ መጀመሪያ ናይታቸው ከቂጧ ነው የገባነው፣ በዛ በኩል በዛ በኩል ነበር የገባ ነው። አሁን ዞረን ኤል ሼፕ ነገር ትሰራለች ኤል ሼፕ ነገር ትሰራለች። ኤል ሼፕ ነገር ሰርታ እዚህ ጋር መተራማና አሁንም ያለነው መጀመሪያ ላይ ዓይነት ቅድም እዛ በኩል አሳየኋችሁን ሳክስፎን እዚህ ጋር እናያታለን ማለት ነው። እዚህ ጋር ትታያለች። እና በነሱ ዘመን በእነሱ ጊዜ የሚጠቀሙት የነበረችውን ኮምፒውተር በጣም የሚገርም ነው። ታች ራሱ በጣም በጣም የሚገርም ትልቅ ነው። እንደምናየው የዚች ማሽን ፍለፊቱ ላይ ነን ያለ ነው። ፍለፊቱ ላይ እዚህ ጋር ውስጡን እንደምናየው ካሜራ ላይ አይታይ ባለ አቅም ውስጥ እንግዲህ ፓይለት ከሚያደርጉት ሰዎች አንዱን በኢሜጅ አስቀምጠውታል። እንግዲህ ተመልካቾቻችን ያው ወደ ውስጥ የነበረውን ፕሮግራም ማሳየት አይቻልም፣ ምክንያቱም ካሜራ ክልክል ነው። እኛ ገብተን አይተናል። በጣም ደስ ደስ የሚል ነገር አይተናል። በጀነራሊ የከዋክብቶችን ከጨረቃ ጋር የሰው ልጅ ያለውን ቁርኝት የሰው ልጆች ሄደው ጨረቃ ላይ ምን እንደሚሰሩ ምናምን ውስጥ ገብተን አይተናል፣ ግን ካሜራ ስለተከለከለ በተወሰነ ሁኔታ የቻለውን ያክል ቀርጸናል። ግን ካሜራ ክልክል ስለሆነ ሬስፔክት ማክበር ስላለብን አላደረግ ነውም የተወሰነችው እናሳያቸዋለን። እዛ በተረፈ ግን ግቢ ውስጥ ያሉትን የሚታዩትን ለእይታ ያልተከለከሉትን ለእናንተ እናሳያቸዋለን ማለት ነው። እንግዲህ ሁን እዚህ ጋር የምታዩት ሪዘርቭ ነው ሞተሮቹን ፑሽ እንዲያደረግላቸው እንደ ሪዘርቭ የሚጠቀሙት ነው። ይሄ ሶስተኛው ፓርት ኦፍ መንኮራኩር ላይ ያለው ሶስተኛው ክፍል ነው ማለት ነው። ይሄ አንድ አይነት ነገር በስተቀኛችን ጋር የምናገኘው አንድ አይነት ነገር ሆኖ ይሄ ሁለተኛው ክፍል ነው። ይሄም ሪዘርቭ ኤነርጂ ነው የሚሆነው ማለት ነው። ይሄም ሁለተኛው ሞተር ላይ የሚገኘው ይሄ ደግሞ ከግን አይ ቲንክ የኛው ኢነርጂ ሳይሆን ኮሚኒኬሽን ክፍላቸው ይመስለኛል። ሁለተኛው ኮሚኒኬሽን ክፍላቸው ነው። ያው እዚህ ጋ እንደሚናገረው ማለት ነው እንጂ ስላላየሁት እርግጠኛ መሆን አይቻልም። ያነበብነው ነው የምንናገረው። ይሄ ደግሞ ትራንስሜተር ነው። ትራንስሜተር ፑሴ ነው የሚገፋ ፓርት ትራንስሜተር ነው የሚለው ሱፐር ደ ላንሰር ይሄ የመጀመሪያው ኤታጅ የመጀመሪያው ፓርቲ ላይ የሚገኘው አሊማንተር የሞተሩን አሊማንት የሚያደርገው ነው ማለት ነው። በአጠቃላይ እዚህ ጋ እንደምንመለከታቸው እስካሁን ያየናቸው እነዚህ ናቸው። የመጀመሪያው ክፍል ሁለተኛው ክፍል ሶስተኛው ክፍል አራተኛው ክፍል እያለ ይቀጥላል ማለት ነው አንድ ላይ ሮኬቱ ነው ማለት ነው። ይሄ ታምብልማ ደሊዩን ይባላል። ያው ታምብልማ ደሊዩን ቴሌስኮፕ ነው፣ ቴሌስኮፕ ነው ይዘውት ሄደው እዚህ ጋ እንደምታየ ነው እዚህ ጋ ይታያል። ከጨረቃ ላይ ሆነው ምድርን ኦብሰርቭ ለማድረግ የሚጠቀሙበት ነው ነው የሚለን እንግዲህ ጽሁፉ ላይ እንደምንመለከተው ቴሌስኮፓ በጣም ጃንት ናት። ቺ ቬሶ ናት ትንሽዬ ቬሶ ማለት ነው። አው እንግዲህ ዜራ ሳያችሁ፣ በእንደዚህ አይነት ማቴሪያሎች ነው ጨረቃ ላይ ሄደው ጎብኘት ጎብኘት አድርገው አመጣው ኢንፎርሜሽን ለኛ የሚሰጡ የሚደንቅ ነው። ደስ ይላል። ግቢው በጣም ደስ ይላል። ያው የሰው ልጅ ከዚህ ከምኖርባት ምድር ላይ ለቆ ቅድምዛ ውስጥ የሰማሁት አንድ ነገር አለች እና በጣም የደነቀኝ አንድ ሳይንቲስት ነው የተናገረውን ብለው የነገሩን፣ ምድር ላይ እዚህ ፕላኔት ላይ ነው ፕላኔት ላይ ብቻችንን ብኖር በጣም በአማርኛ ሲተረጎም እንዴት ነው ጋሺ ነው እንደ ጥፋት ነው። ምክንያቱም የሁላ ቦታ ሳንጠቀሙ አንድ ዞር ነው በ12 ዓመት መዞራት ፀሐይ፣ ጁፒተር፣ ሳተርን ደግሞ 29 ዓመት፣ ዩራኒስ 84 ዓመት፣ በስማ ናፕቹር 165 ዓመት የሰው ልጅ እንኳን አይደርስበት። አሁን የምንገኘው እንገኘው አስትሮኖት ሬስቶራንት ነው፣ እዛው ላሲቴ ደስፋስ ውስጥ ነው። ግን አስትሮኖቶች ምን እንደሚመገቡ እንደነበረ ምን ይበሉ እንደነበረ ገብተን ብናይ ደስ ይለ ነበር። ግን እንደው እንደምታዩት አሁን ዝግ ነው። ሰዓት ላፊ ነው የመጣ ነው ዝግ ነው። ሌላ ጊዜ እንግዲህ ክፍት ሆኖ ካየ ነው ገብተን ምን እየተመገቡ እዛ እንደሚቆዩ ገብተን ሬስቶራንት ውስጥ እንደምናይ ነው የሚሆነው። ቻው ቻው ቻው ትልና በጣም ደስ የሚል ቆይታ ነበረ። ውብና ምርጥ ጊዜ እንዳሳለፍን ተስፋ እናደረጋለን። የአይታችሁ የወደዳችሁት ነገር ካለ በኮሜንት አስተጣፉልን። ተስፋ እናደርጋለን። በጣም ደስ የሚል ጊዜ ነበረ። በግሌ በጣም አሪፍ ቆይታ እንዳሳልፍ ያለው የእናንተን ደግሞ